ከ አስራ አራት ዓመት በኋላ ተመልሰው ሁለተኛ ትዳር የያዙ አገራችን ላይ ገራሚ ሰዎች። ያው ከ14 ዓመት በኋላ እውነት ለመናገር ደስ ይላል። ያው ከዚህ አንድ ዓመት በፊትና ከአምስት ወር ከስድስት ወር በፊት በጣም መነጋገርያ የሆኑት የአርቲስት ገነት ንጋቱና እንዲሁም ደግሞ ፕሮፌሰር ሙዴ ሙሉ ጌታ ያው እና ትዳራቸው በድጋሚ ተመልሷል። እውነት ለመናገር በጣም ደስ ብሎኛል። ደስ ይላል። ያው የወለደ ሰው መቼም ተለያይተው አይለያዩ ማለት ነው። እንግዲህ እነሱ ሰዎች ይለያዩ እንጂ ስለ ልጆቻቸው ልጆቻቸው ያላቸውን የአባትና የእናት ፍቅር ይህ ሚዲያ ቤታቸው ግልጽ ነው። እውነት ነገር ሪያሊቲ ሾው የሚል ፕሮግራም አላት። ያ ማለት በቃ ያለው ነገር ሁሉ ይሄ መደባበቅ ምናምን የለም በቃ ያለው እውነታው ነገር ቤቷ ከፍታ ነው። ቤተሰብ ብዙ ጊዜ ያው ኮመንት ሲሰጥ ታውቃላችሁ፣ ቤትሽ እንትን ነው የተክም እንትን ግብስብስ ያለ ነው ምናምን ይ እሷ በቃ ሪያልቲ ያለው ነገር ነው። ነገር ነው ከተባለ እንደዚህ ነው። እና ግልጽነቷ ደስ ይለኛል። ሁሉም ሰው የራሱ እንትን አለው። ያም ሆነ ይኸው፣ ዛሬ በሁለተኛ ትናንትና ነው መሰለኝ የተጋቡት። ሁሉም ነገር በጣም ደስ ይላል። ከአምስት ወር በፊት ያው ከስድስት ወር ከአምስት ወር በፊት ይመስለኛል ይ ፓስተር ቸሬም ያው በዚህ ጉዳይ ገብቶበት፣ ብዙ ሰው ገብቶበታል በነገራችን ላይ ባለፈው ሴፍ ዊቢስ ላይ ያው መጽሐፍን ጽፎ ነበር ለማስመረቅ እሱ ለማስተዋወቅ ሄዶ ነበረ። እዛም ላይ የተነጋገሩት እሱም ደግሞ እህቴ እሷም ወንድሜ ነው እያሉ ያው በጣም ደስ የሚሉ ንድን የውስጣቸው እንግዲህ አላህ ነው የሚያውቀው። ሰው ሁሉም የራሱ የሆነ ችግር አለው። የውስጥ ፕራይቬታቸው እስካሁን ፐብሊክ ያልወጣ ወይም ደግሞ ሚዲያ ያልወጣ ነገር አለ መሀላቸው። ሁሉም ነገር ይውጣ አይደለም። ያ ነገር ሰው ሁሉም ለማውጣት ይጓጓል። እነሱ ግን ይሄ ነገራቸው ፕራይቬት አንዳንዴ ሰው ፕራይቬት መደረግ አለበትን። ፕራይቬት ማድረግ የማያውቅ ሰው አለ። ፕራይቬት ከሆነ ፕራይቬት ነው የሚያውቁ ብዙ አሉ። ግን እስካሁን ምንድን ነው መንስኤው የሚለው የብዙ ሰው ጥያቄ ነው። እስካሁን ፕራይቬት ነው እያን ጉዳያቸው ማለት ያደረሳቸው ይዋደዳሉ። በአመት ባሌ የሆነ አመት ባልመም ሲመጣ ይመጣ እሱን ይሄዳል፣ እነሱን ይሄዳሉ፣ እሱን ቤት ማለት ነው። ተለያይተው እያለ ግን በጣም አነጋጋሪ ነበሩ። ክስም ድረስ ተካሰው ነበረ። ግን የሁሉን ሰው ምኞት በቃ ያው አንድ ላይ ቢሆኑ ይህን ፍቅር እያለ ልጆች እያሉ የሚል ሚዲያ ላይ የሚታወቁ ግን አሁን ከአስራ አራት አመት በኋላ ያው ትላንትና ሳያቸው የምር በጣም ነው ደስ ያለኝ። በተለኛ እነሱ ሳይሆን በቃ የልጆቹ ልጆች አሁን እናት የሆነ ቦታ አባት የሆነ ቦታ ዛሬ የሆኑ ነገር ሲሆን አባ ቤት ነው የምንሄደው ብሎ ታያላቸው ሁለው ነገር ና እኔ በጣም ነው የሚያሳዝን ነበር። ትላንትና አንድ ላይ ሆኖ ሳያቸው የምር በጣም ደስ አለኝ። እንግዲህ ይሄን አስተዋጽኦ ያደረጉ ስማቸው ያው ሜሽነል አደረጉም ውጭ ይመስሉኛል ከኛ ጋር ስትኖሩ በጣም ደስ ይለን ነበረ። የዚህ ሁሉም የኢትዮጵያ ህዝብ እናመሰግናደን። ሞር ደግሞ የዚህን እንትን ዋና እንትን አድርገው የያዙት ከውጭ ይመስሉኛል። ትላንትና ያው ቀለል ያለ ሰርግ ነበር፣ በጣም ያምር ነበር። እውነት ለመናገር እኔ ሰርጉ ምናምን አይደለም፣ ዋናው አንድ ላይ መሆናቸው። ይህን ቤተሰብ ልጆችና እናትና አባት አንድ ቤት ስብስብ ሲል የምር በጣም ደስ ብሎኛል። ብዙ ነገር ይወራል። አንዳንድ እውነት የሆኑ እነግራቸዋለሁ። እስካሁን ሆነ የያዙት ነገር አለ ያልወጣ ነገር። ስለዚህ ያን ጥሩ ነው አለማውጣታቸው። ሰው መውጣት የሌለበትና ያለበትን ነገር ያው ጠንቀቆ ማወቅ አለበት። እነሱ ደግሞ የተማሩ እሷም በጣም ጎበዝ ጠንካራ ናቸው የምር አያቸው። አስራ አራት ዓመት ልጆቹ አንሰብሷል። ልጆቹ ደግሞ በጣም ጎበዝ ጎበዝም ተማሪ ናቸው። በጥሩ እንትን ነው ቀርጻ ያሳደገቻቸው እና ከአባታቸው ከተለያዩተው እናትም ሰብሰብ አድርጋ ነው የያዘችው። ትላንትና እህቱን የእሱን እህት እያመሰግነች አይደል ነበር። እኔ ግን በጣም የማመሰግነው ልጆቹ ሰብስባ ይዛለች። እሷ ባቲ ይዛቸው አምጥታ ወንድሜ ጋ እንትን ብትላቸው ወንድሜ ጋ አልተዋቸውም ነበር። እኔ ነበር እንትን ምለውና ግን፣ ከባሏም ተለያይታ ልጆቿን ሰብሳ ይዛለች። የዘንደ መውጣም ብቻ ያላቸው ፍቅር ከወንድሜ ሊያዩ እንጂ ከእኛ ቤት ግን አልተለየችም ምንም ነገር ቢኖር ሀዘንም ደስታም ከእኛ ጋር ነበረች። የእሱም ወንድም ተናገረ። ከወንድሜ ይልቅ እሷ ነች እኛ ጋር ቀርብ። በጣም ነው ያለቀሱት ቤተሰብ በሙሉ ማለት ነው። እና እጅግ በጣም ደስ ብሎኛል። እውነት ለመነጋገር ደስ ይላል። ያን ይሄ በዚህ ጉዳይ ላይ እጃቸው አስከብዶ የዚህ ደረጃ እያደረሱ እንግዲህ የምር ሰው ሲሰራ በተለይ ደግሞ እንደዚህ አይነት ስብስብ ያለ ቤተሰብ ብትን ብሎ በድጋሚ ሲሰበሰብ የምር ደስ ይላል። እንኳን ደስ ያላቸው። አሁን ደግሞ አንዳንድ ሴጣኖች አላችሁ በመጋባቻቸው በአንድ ላይ መሆናቸው ደስ ስላላቸው ቲክቶክ ላይ እየሰራቸው እንደዚህ ሆነ። እስካሁን ጥሎሻ ሄደ፣ እንደዚህ ያደረገ፣ ህፃን ደፈረም የማይባል ነገር ላይ ሴጣን ናችሁ። እኔ እናንተ ሰው አይደላችሁ። ምን መላስ እነሱ ተማምነው እንትን ብለዋል እና ከዛ ላይ ደግሞ ልጆቹ ናቸው። እ ያስጠቀሰኝ የምር ደስ ብሎኛል። አሁንም እንደዚህ አቀሳስራቸው ሌላ እንትን የምትሉ ሰዎች ተወረፉ። ይህ ነገር እናንተስ ብትሆኑ ምታደርገው ነበረ እና በመገኘታቸው ደስ ላላችሁ፣ አላችሁ። እንደ አዲስ አጀንዳ አድርጋችሁ የምታነሱ ሰዎች አላችሁ። እና እነሱ ተለያይተውም አልተለያዩ ነበር። ልጆቻቸው አብረው እንትን እያሉ ነበርና በጣም ደስ ብሎኛል። ነ ወላሂ ነው የምላቸው። በጣም ነው ደስ ያለኝ። የልጆቹ ደስታ ነው የተሰማኝ ከነሱ ይልቅ። እንኳን ደስ አላችሁ።